ሰላም ጤና ስትልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ረቡ ጥቅምት አምስት ቀን 2018 ዓ ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ፣ አብሯችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። የህዳሴ የግድቡ ውዝግብ በፖለቲካዊ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ገለጹ። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለውን ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካል መንገድ መፈታት አለበት ሲሉ ተናግረዋል። ማሳድ ብሎስ ከአልአረቢያን ቴሌቪዥን ጋር በነበራቸው ቃለምልልስ ዋሽንግተን በሶስቱ አገራት ማለትም በኢትዮጵያ በሱዳንና በግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት አረጋግጠዋል። ጉዳይ ቴክኒካል ጉዳይ በመሆኑ ችግሩ በቴክኒካዊ መንገዶች ነው መፈታት ያለበት ያሉት ከፍተኛ አማካሪው በተለይ በቴክኒካል ጉዳዮች ለሁሉም ሁሉም ወገኖች ተስማሚ መፍትሄ ለማግኘት እየተሰራ ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ ግብጽና ሱዳን የሞትና የህቱ ጉዳይ መሆኑንም የጠቀሱት መዋሳድ ግዙፍ የውሃ ኃይል ማመንጫ ፕሮጀክት ተመርቆ እውን ሆኗል። ወደፊት የሚካሄዱ ማናቸውም የመፍትሄ አካሄዶችም ይህንን እውነታ ያገናዘበ መሆን አለባቸው ሲሉ አሳስበዋል። አክለውም ሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ብር መደገፏን ትቀጥላለች ያሉ ሲሆን ሁለቱ ሀገራት ግብጽና ኢትዮጵያ ወደ ግጭት ማምራት የለባቸውም፣ እንዲሁም በታሪካዊ ትስስር የተቆራኙ ሀገራት ናቸው ሲሉም ገልጸዋቸዋል። ከፍተኛ አማካሪው በቅርቡ ወደ ኢትዮጵያና ግብጽ አድርገውት በነበረው ጉብኝት ወቅትም የህዳሴ ግድቡ ጉዳይ ዋነኛ ትኩረት እንደነበረ ገልጸው በአሜሪካና በግብጽ መካከል ንግግሮች መቀጠላቸውንም አመላክተዋል። በአዲስ አበባ ከተማ ከ300 መቶ በላይ ቦታዎች ለሊዝ ጨረታ መቅረባቸው ተገለጸ። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ ማቅረቡን አስታውቋል። አስተዳደሩ በዘንድሮ በጀት ዓመት የመሬት ልዝ ጨረታ ሲያወጣ በአሁኑ ለሁለተኛ ጊዜ ነው። በ2011 ዓ ም የከተማ መሬት በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነም ይደነግጋል። የአዲስ አበባ ከተማ አስተዳደር ማቋርጦ የነበረውን የመሬት ልዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓ.ም ጀምሮ ስድስት ዙር ጨረታ አከናውኗል ለሰባተኛ ጊዜም ለሚከናወነው በአሁኑ ባሁን የዲስ ጨረታ የተካተቱ መሬቶች በቦሌ ለሚኩራ የካ ንፋስ ስልክ ላፍቶ አቃቂ ቃሊቲ ኮልፌ ቀራኒዮ አዲስ ከተማና ጉለሌ ክፍለ ከተሞች የሚገኙበት ናቸው ተብሏል ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎችም ባለፈው ዙር ከቀረቡት በ252 ያህል ብልጫ ያላቸው ነው የተባለው በአሁኑ ዙር መጨረት የሚፈልጉ ግለሰቦች የጨረታ ሰነዱን እስከ ጥቅምት 14 ቀን 2018 ዓ.ም ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶችን የሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎችን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ሰኞ ዕለት ጥቅምት 3 ቀን 2018 ዓም ባወጣው የጨረታ ማስታወቂያ ላይ አመላክተዋል። ባለፈው ነሐሴ ወር በተከናወነው ስድስተኛ ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶበት የነበረው በአቃቂ ቃሊቲ ክፍለ ከተማ ነበር። የአሁኑ ዙር የሊዝ ጨረታም ከጥቅምት 17 2018 ዓም ጀምሮ ባሉት ተከታታይ አምስት ቀናት በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት ያለበት መሆኑንም የከተማ ከተማው የመሬት ልማትና አስተዳደር ቢሮ ገልጿል። ቢሮ በ2018 በጀት አመት መጀመሪያ ላይ ባካሄደው ስድስተኛው የመሬት ልማት ጨረታ 1.176 ቢሊየን ብር ማግኘቱን ባለፈው ሳምንት መጨረሻ አስታውቆ ነበር። ከጨረታ አሸናፊዎቹ ጋር ሙሉ የማሰራት ስራ ሙሉ በሙሉ ሲጠናቀቅ በአጠቃላይ 1.8 ቢሊየን ብር ለማግኘት ማቀዱን መስሪያ ቤቱ አመላክቷል። ዶክተር ለገሰ ቱሉ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ተሾሙ። የቀድሞ የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው መሾማቸውን የውጭ ጉዳይ ሚኒስቴር አስታውቋል። አምባሳደሩ ትላንት ጥቅምት 4 ቀን 2018 ዓ ም ከፕሬዝዳንት ታዬ አጽቀሥላሴ የሹመት ደብዳቤያቸውን በመቀበል በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት በፌቴ ቀርበው ቃለ መሐላ ፈጽመዋል በስነ ስርዓቱ ላይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ና የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋይ መታደማቸው ተመላክተዋል ፕሬዚዳንት ታያ ጽቀስላሴ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር የነበሩትን ዶክተር ለገሳ ቱሉን ባለሙሉ ስልጣን አምባሳደር አድርገው መሾማቸው የተሰማው በአሳለፍ ነው አመት ናሀሴ ሰባት ቀን 2017 ዓ ም ላይ ነበር በትግራይ ክልል መቐለ ከተማ ለተከታታይ ቀናት በተደረጉ የተቃውሞ ሰልፎች ምክንያት መንገዶች በመዘጋታቸው ተጓዦች እየተጉላሉ መሆኑን ገለጹ። በመቐለና ዙሪያ የሚገኙ የትግራይ ኃይል አባላት ባሳለፍነው ሰኞ ጥቅምት 3 ቀን 2018 ዓ ምት የጀመሩት የመኪና መንገድ በመዝጋት የተደገፉ የተቃውሞ ሰልፎች በትላንትናው ዕለትም በሌሎች አቅጣጫዎች ሲካሄዱ ውለዋል። ማክሰኞ ጥቅምት 4 ቀን 2018 ዓ ምት ከትግራይ ምስራቃዊ ዞን ወደ መቐለ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ ተዘግቶ ውሏል ነው የተባለው። ሰልፈኞቹም አጉላና ጉርመዶ በሚባሉ መዶ ሁለት ቦታዎች መንገድ በመዝጋት ምክንያት መኪኖች ቆመው ተጓጆች መስተጓጓላቸውን የተቃወሙ ሲሆን፣ ማምሻውንም መንገዶች ተከፍተዋል ነው የተባለው። መንገድ በመዘጋቱ ምክንያትም ከፍተኛ እንግልት እንደደረሰባቸው ሰላማዊ ሰልፈኞቹም ተቃውሟቸውን ከመንገድ መዝጋት ውጪ ቢያደርጉ የሚል ምክር ሀሳቦችንም ሰጥተዋል። ጥቅምት 4 ቀን 2018 ዓ.ም ከሰዓት በኋላ መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የሰራዊት አባላት ሰልፈኞቹን ጥያቄ ልክ ነውም ብለዋል። የሰላማዊ ሰልፈኞቹ ጥያቄም ኑሮን ማሻሻል የደሞዝ ጭማሪ መሆናቸውን ያስታወቀውና የተቀበለው ጊዜ አስተዳደሩ ጥያቄዎች እንዲፈቱ ከሚመለከታቸው አካላት ጋር በመቀናጀት ተሰራለውም ብለዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። እነሆ የምሥራች።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 በባንግላዲሽ የጨርቃ ጨርቅ ፋብሪካ ላይ በደረሰ የእሳት አደጋ የ16 ሰዎች ህይወት አለፈ። በባንግላዲሽ የጨርቃ ጨርቅ ፋብሪካ ላይ በደረሰው ከፍተኛ የእሳት ቃጠሎ ቢያንስ 16 ሰዎች መሞታቸውንና የሟቾች ቁጥርም ሊጨምር እንደሚችል ባለስልጣናት አስታውቀዋል። በአደጋው ህይወታቸውን ያጡት 16 አስክሬኖችም የተገኙ ቢሆንም ማንነታቸው ሊታወቅ በማይችል መልኩ ተቃጥለዋል ሲል የሀገሪቱ የእሳት አደጋ መከላከያ ሚኒስቴር አስታውቋል። ማክሰኞ እኩለ ቀን ላይ በፋብሪካ ላይ የተነሳው ቃጠሎ ከሶስት ሰዓታት በኋላ ሊጠፋ ችሏል ነው የተባለው። ነገር ግን ከሰዓታት በኋላ በአቅራቢ ያለው የኬሚካል ጋዘን መቃጠሉን ባለስልጣናቱ ተናግረዋል። በርካታ ሰዎች በሚኖሩበት ባንግላዲሽ ውስጥ ትላልቅ የእሳት ቃጠሎች በአንጻራዊነት የተለመዱ ናቸውም ተብሏል። ባለፉት አመታቱን በመቶዎች የሚቆጠሩ ሰዎች በተመሳሳይ እሳት አደጋ ህይወታቸው ማለፉን ቢቢሲ ዘግቧል። በመሆኑም ትናንት እኩለ ቀን በሚርፑ በሚገኘው የኬሚካል መጋዘን ላይ የተነሳው የእሳት ቃጠሎ እስካሁን ሙሉ በሙሉ አለመጥፋቱን የወጡ ዘገባዎች ጠቅሰዋል። የእሳት አደጋ መከላከያ አገልግሎትም ባለስልጣናት ከሁለት ህንጻዎች መካከል የትኛው ቀድሞ በእሳት እንደተያያዘ እስካሁን አላረጋገጡም ተብሏል። በመጨረሻም ሀማስ አራት ተጨማሪ የታጋች አስክሬኖችን ለእስራኤል አስረከበ። የእስራኤል ባለስልጣናት ባለፈው ማክሰኞ ሀማስ ከጋዛ ከተመለሱ አራት ታጋቾች መካከል ሶስቱን ለይተው ለቤተሰቦቻቸው አስረክበዋል ተብሏል። እስካሁን የስምንት የሞቱ ታጋቾች አስክሬን ከጋዛ ወደ እስራኤል መላኩንም ቢቢሲ ዘግቧል። በዩናይትድ ስቴትስ አሸማጋይነት በተደረገ ተኩስ አቁም ስምነት መሰረትም ሁለቱ አካላት የእስረኛ ልውውጥ እያደረጉ ቢሆንም ሀማስ ተጨማሪ ሀያ ታጋቾችን እስካሁን አለቀቀም ሲል ቢቢሲ አክሏል። ይህንን የሀማስ ዝግታ ተከትሎም እስራኤል በእጅጉ እንደተከፋችና ሁሉም አጋቶች አስክሬን እስኪመለስ ድረስ ሰብአዊ እርዳታ ላይ በጋዛ ተጨማሪ ገደብ እንደምታደርግ ዝታለች። ይሁን እንጂ ሀማስ አስክሬኖችን ለማግኘት መቸገሩን አስታውቋል። ሀማስ ሰኞ ዕለት በህይወት ያሉ ሀያት ታጋቾችን በሙሉ አስመልሷል። በእስራኤል ውስጥ ታስረው የነበሩ የ አርባ አምስት ፊልስጤማውያን አጽም ወደ ጋዛ መመለሱን ዓለም አቀፉ የቀይ መስቀል ማህበር ባወጣው መግለጫ አስታውቋል።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 አዲስ የስልክ መተግበሪያ